ይደርሳሉ መዝሙሮች ይደርሳሉ። ሰላም ጤና ይስጥልን፣ ውድ የተራራው ሚዲያ ቤተሰቦች የዕለቱን አዳዲስ ዜናዎች ማሰማት ጀምራለሁ። የመስቀል በዓል አከባበር ላይ የድንግል ማርያምን የስዕል አድኖ መያዝ ተከልክሏል። እንደ መረጃ ምንጮቻችን ገለጻ ከሆነ ከበዓሉ በዓሉ በዕለቱ መያዝም ሆነ መልበስ የሚቻለው ከመስቀሉ ጋር ግንኙነት ያላቸው ማለትም የኢትዮጵያ ባንዲራና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አርማ ያለበት ባንዲራ ብቻ ሲሆን በተያያዘ ዜና ዲያቆን ኃይሌ የመስቀል በዓልን አስመልክቶ ባስተላለፉት መልእክት የመስቀል ደመራ በምናዘጋጅበት ወቅት የደመራው መጨረሻ ወይም የደመራው አናት ላይ መስቀል ሊኖረው አይገባም ሲሉ ተናግረዋል። ዲያቆኑ እንዳሉት ከሆነ የመስቀልን በዓል መስቀልን በማቃጠል መሆን የለበትም ሲሉ መልእክታቸውን አስተላልፈዋል። ውድ የተራራው ሚዲያ ቤተሰቦች የመስቀል በዓል አከባበር ምን መምሰል አለበት የሚለውን የድንግል ማርያም ስዕል አድኖ አያስፈልግም፣ ሲሉም ማብራሪያ የሰጡበትን ዘገባም ሙሉውን የምናስደምጣቸው ይሆናል። ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጠዋፍ ተሰጥቶት በጠዋፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለምቤታችን ያለን ክብር ለምቤታችን ያለን አመለካከት ትናንትና በተናገርኩት ልክ ነው። የፊንቴክ ኢንቨስትመንት ኃላፊ በቁጥጥር ስር ውሏል። የፊንቴክ ኢንቨስትመንት ኃላፊ አሰግድ እያሱ ህዝብን በማጭበርበር ወንጀል ተጠርጥሮ በቁጥጥር ስር ውሏል። ተራራው ሚዲያም በቅርቡ በሰራው የምርመራ ዘገባ ፊንቴክ ኢንቨስትመንት ከደንበኞቹ ቅሬታ እየቀረበት እንደነበር መዘገባችን የሚታወስ ነው።